ሰላም፣ ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 12 2017 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። ያለ ምትክ ቦታና ካሳ ቤታቸው የፈረሰባቸው የአዲስ አበባ ነዋሪዎች አቤቱታ አቅርበዋል። ቢቢሲ የአዳነች አቤቤን ግፍ አጋልጧል። ፋኖ በዘመቻው ላሊበላ እና ደብረ ብርሃን ከተሞች ሲገባ በጎጃም ቀጠና ደግሞ ኮሎኔል ገድሏል። ፋኖ ያወጀው ዘመቻ አንድነት በድል ታጅቦ ቀጥሏል። ዝርዝር የጦር ግንባር መረጃዎችን ይዘናል። እነ አብይ አህመድ ፖሊስ ጣቢያዎች በግድ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 ያለ ምትክ — ያለ ምትክ ቦታና ካሳ ቤታቸው የፈረሰባቸው የአዲስ አበባ ነዋሪዎች አቤቱታ አቀረቡ። ካለፉት ጥቂት ዓመታት ወዲህ በአዲስ አበባ ለተለያዩ የልማት ስራዎች በሚል መኖሪያ ቤቶችና ተቋማት በጅምላ እየፈረሱ ነው። በተለይም ለጫካ ፕሮጀክት፣ ለኮሪደር ልማትና መልሶ ማልማት ለተሰኙ የአብየ ግል ፍላጎት ማርኪያ ፕሮጀክቶች በሚል በአስር ሺዎች የሚቆጠሩ ቤቶች ፈርሰዋል። ነባሪ መኖሪያ አካባቢዎች ፈርሰው ሰው አልባ ሆነዋል። ታዲያ ቦታቸው ተወስዶባቸው ያለ ምትክ ሜዳ ላይ ስለ መውደቃቸው የሚናገሩ የአዲስ አበባ ነዋሪዎችን አናግሮ ቢቢሲ ዘገባ ሰርቷል። ከነዚህ የአዲስ አበባ ነዋሪዎች መካከል በመቶዎች የሚቆጠሩ የቦሌ ክፍለ ከተማ ወረዳ 13 ልዩ ስሙ ሰላም አምባ ሰፈር ነዋሪዎች ይገኙበታል። ሰነድ አልባ የተባሉት የቤት ባለንብረቶች ለሶስት አስርት ዓመታት ያህል በአካባቢው እንደኖሩ ይናገራሉ። በእነዚህ ዓመታት ቤተሰብ መስርተው የተረጋጋ ኑሮ ሲመሩ እንደነበር በመጥቀስ የአፈር ግብርን ጨምሮ ሌሎች የነዋሪነት ግዴታቸውንና የልማት ስራዎችን ሲደግፉ መቆየታቸውን ማስረጃ ያቀርባሉ። በተለምዶ የጨረቃ ቤት ለሚባሉት ቤቶች መንግስት ባለፉት ዓመታት የይዞ ቦታ ማረጋገጫ እንደሚሰጣቸው ቃል መግባቱን የሚገልጹት ከ450 በላይ የሚሆኑት ነዋሪዎች ከአካባቢው የኮሪደር ልማት ከ200 እስከ 300 ሜትር ርቀት ላይ የሚገኙ ቤቶችን ጨምሮ በመልሶ ልማት እንደፈረሰባቸው ለቢቢሲ ተናግረዋል። ነዋሪዎቹ ቤት በማከራየትም ቤተሰብ ያስተዳድሩ እንደነበር ጠቁመው እድራቸውን ጨምሮ ሌሎች ማህበራዊ አገልግሎቶቻቸውን መበተናቸውንም ገልጸዋል። ጭካኔ የተሞላበት ሲሉ ቤት አልባ ያደረጋቸውን እርምጃ የሚገልጹት ነዋሪዎች ህይወታቸው መመሰቃቀሉንና ሜዳ ላይ መውደቃቸውን በመጥቀስ ባይተዋር ሆነናል ይሆናል ይላሉ። ከነዚህ ነዋሪዎች መሀል ሁለት ሰዎች ታሪካቸውን በአንደበታቸው እንዲያጋራሉ ፍትህም ይጠይቃሉ። ለተሻለ ኑሮ ወደ አረብ ሀገር ተሰደው ከተመለሱ ኢትዮጵያውያን መካከል ነኝ የምትለውና ስሟ ለደህንነቷ ሲባል የተቀየረው ወርቅነሽ 11 ዓመት አረብ አገር ለፍቻለሁ ትላለች። ይበቃኛል ሀገር ልግባ ብዬ ወስኜ ወደ ሀገር የተመለሱ ገንዘብ ስለነበረኝ የአንገት መግቢያ ቤት መግዛት ፈለግኩ ስትልም ታስረዳለች። በዚህም ገርጅ አካባቢ ሰፈራምባ ተፈራምባ ጋር ቤት ገዛው የምትለው ባለታሪኳ በሰው ሀገር ለፍቼ ባጠራቀምኩ ጥሪት የገዛሁትን ቤት ቅዳሜ ነግረውኝ ሰኞ አፈረሱት ብላለች። አሁን ላይ ህይወቴም ጤናዬም ኑሮዬም ተመሰቃቅሏል ስትል ታስረዳለች። ሌላኛው የእድሜ ባለጸጋ የሰማንያ አምስት ዓመቱ አቶ ዘላለም በሽምግልና ዘመናቸው ቤታቸው ፈርሶ መከራ ላይ መውደቃቸውን ይናገራሉ። በእድሜ ያላየሁት ነገር የለም፣ ይህ ዘመን ግን የባሰበት ነው። በዚህ እድሜ ቤት ያስፈልገኛል፣ ምግብ ያስፈልገኛል፣ ልብስ ያስፈልገኛል፣ ግን ሁሉም የለም ሲሉ ይገልጻሉ። በሌላ አገር እንደምንሰማው መንግስት ጡረተኞችን፣ ሽማግሌዎችን ይረዳል እኔ ግን የሰራሁትንም ቤት ተፈርሰው ባዶ እጄን ቁጭ ብያለሁ በሚልም ያማርራሉ። ከዚህ ባሻገር ለጫካ ፕሮጀክት በሚል ስምመቱ የሚሆኑ የለሚኩራ ክፍለ ከተማ ወረዳ 13 ልዩ ስሙ ቁልቴ ተባለ አካባቢ ነዋሪዎችም ከሁለት ዓመት በፊት ቤታቸው እንደፈረሰባቸውና ካሳ እንደተሰጣቸው አቤቱታ አሰምተዋል። በአዲስ አበባ በ2016 ዓ ም በተጀመረውና ቢሊዮኖች ብር በተመደቡለት የኮሪደር ልማት ቅርሶችን ጨምሮ በተለይም በነባር ሰፈሮች በሺዎች የሚቆጠሩ ቤቶችና ተቋማት ፈርሰዋል። እስካሁን ምን ያህሎቹ ምትክ ቦታ ወይም መኖሪያ ቤት እንዲሁም ካሳ እንዳገኙ በግልጽ የሚታወቅ ነገር የለም። ፋኖ በዘመቻው ላሊበላና ደብረ ብርሃን ከተሞች ሲገባ በጎጃም ቀጠና ደግሞ ኮረኔል ገድሏል። የሰሜን ምስራቅ እዝ የሚኮራበት የሻለቃ ማዕረግ ያለው አንድ ከፍተኛ ወታደራዊ አዛዥና የላስታ ወረዳ ፖሊስ ጽህፈት ቤት አመራርን ጨምሮ በላሊበላ ከተማ ከሰላሳ በላይ የአገዛዙ ወታደሮች በፋኖ ተገድለዋል። በከተማዋ የፋኖን ምት መቋቋም ያቃተው የአገዛዙ ኃይል በታሪካዊው ቤተ አማኔልና በቤተ መድኃኔ ዓለም ላይ ጠምዶት በነበረው መድፍ አካባቢውን ሲደበድብ መዋሉ የተነገረ ሲሆን በዚህም ታሪካዊ ቅርሶ የመፍረስ አደጋ እንደተደቀነበት ተ ተጠቁመዋል። በሰሜን ወሎ ዞን ላስታ ላሊበላ ከተማ ትናንት መጋቢት 11 2017 ዓም ከንጋት ጀምሮ እስከ አመሻሹ ከባድ ውጊያ ሲካሄድ መዋሉን የአማራ ፋኖ በወሎ ቤተ አምሃራ የላስታ አሳምነው ኮር ህዝብ ግንኙነት መምሪያ አሳውቀዋል። ፋኖቹ በዘመቻ አንድነት ላሊበላ ከተማ ላይ የሰፈረውን ራሱን ጥምር ጦር ብሎ የሚጠራው የአገዛዙ ኃይልን በመደምሰስ ከተማዋን ተቆጣጥረው መዋላቸው ነው የኮሩ ህዝብ ግንኙነት መምሪያ የገለጸው። በዚያው ደውጊያ ከሁሉም የኮሩ ክፍለ ጦሮች የተውጣጡ ሻለቃዎች የተናበበ ትግል አድርገዋል ሲል የገለጸው ህዝብ ግንኙነት መምሪያው የማረጉ ተማረ ክፍለ ጦር በላሊበላ ሆስፒታል ማረሚያ ቤት እና መሀል አደባባይ በመግባት በተለምዶ ውሃ ጋን ተብሎ የሚጠራው ቦታ ላይ የነበረውን ከባድ ምሽግ በመስበር ተቆጣጥራ ውላለች ብለዋል። ውሃ ጋን ተብሎ የሚጠራው አካባቢ የነበረው ምሽግ የተሰበረው በከባድ የጨበጣ ውጊያ ነው የተባለ ሲሆን፣ በዚህም በርካታ ቁጥር ያላቸው የአገዛዙ ወታደሮች መገደላቸው ታውቋል። በከተማዋ መሀል አደባባይ በተደረገ ውጊያ አንድ የሻለቃ ማዕረግ ያለው የመከላከያ ሰራዊት አዛዥን ጨምሮ የላስታ ወረዳ ፖሊስ ጽፈት ቤት አመራር እና ሌሎች በርካታ ቁጥር ያላቸው ባንዳ የፖሊስና የሚሊሻ አባላት መገደላቸውን የኮሩ ህዝብ ግንኙነት መምሪያ ገልጸዋል። ከተፈራ ማሞ ክፍለ ጦር ከኃይሉ ከበደና እሸት ክፍለ ጦር የተውጣጡ ተዋጊዎች በከተማዋ ሰሜንና ምዕራብ ክፍል ማለትም ከሲመኖ ከሽምብርማና መካልት እስከ ሹምሻሃ ኤርፖርት ድረስ በመዘርጋት በአገዛዙ ኃይል ላይ ከፍተኛ ኪሳራ አድርሰውበት ብለዋል አድርሰውበታል ብለዋል። በተመሳሳይ የተከዜ ክፍለ ጦር አናብስት በከተማዋ ደቡብ አቅጣጫ ማለትም በናአኩቶ ለአብ በመግባት ቻይና ካምፕ ሰፍሮ በነበረው መከላከያ ሰራዊት ላይ መብረቃዊ ጥቃት በመሰንዘር ትልቅ ድል መቀናጀታቸው ነው የተነገረው። በከተማዋ ምስራቅ አቅጣጫ በተለምዶ መረባረብ በሚባለው ቦታ ላይ የነበረው የጠላት ምሽግ ከጥራር ክፍለ ጦር በመጡ የሻለቅ አባላት የተሰበረ ሲሆን በዚህ ስፍራ በርካታ ያገዛዙ ጦር አስከሬን ወድቆ እንደሚታይ ተገልጿል። በተጨማሪም በኮሩ ስር የውባንታ ባተ ክፍለ ጦር አባላት ከጋሸና ወደ ላሊበላ የሚወስደውን ዋናውን አውራ ጎዳና በመቆጣጠር ተጨማሪ የጠላት ኃይል እንዳይንቀሳቀስ አድርገዋል። በሌላ መስመር የኃይሉ ከበደ አባላት ከሰቆጣ ወደ ላሊበላ ተጨማሪ ኃይል እንዳይንቀሳቀስ መስመር በመዝጋት ብርቱ ተጋድሎ አድርገዋል። በአጠቃላይ በዛሬው ውጊያ ከ30 በላይ የሚሆኑ ገዛዙ ጦር አባላት ሲገደሉ ከ50 በላይ የሚሆኑት ቆስለዋል። አስር የሚሆኑት ደግሞ መማረካቸው ተገልጿል። በተጨማሪም ከ42 በላይ የነፍስ ወከፍ ክላሽንኮፍ እና ከፍተኛ ቁጥር ያለው ተተኳሽ ከጠላት ኃይል ተማርኳል። በሌላ በኩል በጎጃም ቀጠና በዘመቻ አንድነት ሁለተኛ ቀን ውሎ ዘንገና ብርጌድ እና ጊዮን ብርጌድ በጥምረት በፈጸሙት ማጥቃት የብልጽግና ጦር መሪዎች ከነ ሰራዊታቸው መደምሰስ ችለዋል። ዘንገና ብርጌድ ከጊዮን ብርጌድ ጋር በመተሳሰር ታላቅ ጀብዱ በመስራት የብልጽግናን ኃይል አሽፋ ላይ ሲደመስስ ውለዋል። መጋቢት 11 2017 ዓ ም በአሽፋ በአሽፋና አካባቢው አውደ ግንባሮች በተደረጉ ተጋድሎች የመከላከያ ሰራዊት ከፍተኛ አዛዥ ኮሮኔል አባተ እና ሁለት ሻለቃ አዛዦች ከነ ሰራዊታቸው ተደምስሰዋል። የዘንገና ብርጌድ አንድ ድሽቃ፣ ሶስት ብሬን፣ ሁለት ስናይፐር እና ለጊዜው በቁጥር የታወቀ 50 ክላሽንኮፍ እና ከ10ሺ በላይ ተተኳሽ መማረኩን ቃል አቀባዩ አለበል አወቀ ገልጿል። ከወራት በፊት በተካሄደው ዘመቻ መቶ ተራሮች ላይ አንድ ድሽቃ አማርኮ የነበረው ፋኖ ብርሌው ማናለ ትናንትም ሌላ አንድ ድሽቃ አማርከዋል። ይበእንዲህ እንዳለ የአማራ ፋኖ በሸዋ ነጎድጓድ ክፍለ ጦር መብረቁና አንበሳው ብርጌድ የተውጣጡ ሻለቆች በትናንትና ሁለት መጋቢት 11 2017 ዓ ም ከንጋት 12 ሰዓት ጀምሮ እስከ ቀኑ 9 ሰዓት በደብረ ብርሃን ከተማ አስተዳደር እቴጌ ጣይቱ ክፍለ ከተማ ልቼና ሳሪያ ቀበሌዎች እንዲሁም ኩሽ የለሽ ይተያ ማርያምና ኢየሱስ በተባሉ ቦታዎች በወሰዱት እርምጃ በርካታ ያገዛዙ ጥምር ጦር ተደምስሷል። ፖሊስ ጣቢያዎች ከደንብ ማስከበር ጋር በመሆን ገንዘብ በመቅጣት ገቢ እንዲያስገቡ ታዘዙ። በአዲስ አበባ ከተማ የሚገኙ የፖሊስ አባላት ከደንብ ማስከበር ጋር በመሆን ድርጅቶችንና ግለሰቦችን ገንዘብ በመቅጣት ገቢ እንዲያስገቡ መታዘዛቸው ታውቋል። መሰረት ሚዲያ ደረሰኝ ያለውን ጥቆማ ዋቢ አድርገው እንደዘገበው የየክፍለ ከተማው ስራ አስፈጻሚዎች በየጊዜው የፖሊስ አዛዦችን እየሰበሰቡ ገንዘብ በተለይ ከነጋዴዎችና ድርጅቶች በአስገዳጅ ሁኔታ እንዲሰበስቡ ትዕዛዝ ተላልፎላቸዋል። በእያንዳንዱ ፖሊስ ጣቢያ ላይ ከላይ የተወሰነ ኮታ አለ ያንን በተሰጠን ጊዜ ገደብ ሰብስበን ማስገባት ግዴታችን ነው ብለው ቃላቸውን የሰጡ አንድ የፖሊስ ኢንስፔክተር በዚህ ምክንያት ፖሊስ መደበኛ ስራውን ጥሎ ቤት ለቤትና በየድርጅቱ ገንዘብ ሲጠይቅ ይውላል ብለዋል። ሌላኛው ደግሞ ገንዘብ ከምንሰበስብባቸው መንገዶች መካከል ከደንብ ማስከበር ጋር በመሆን ገንዘብ መቅጣት፣ አስገዳጅ የህዳሴ ኩፖን ማስገዛት፣ ለኮሪደር ልማት በሚል ከነጋዴዎች መዋጮ መጠየቅ ናቸው። ያልተስማማ ካለ የንግድ ፍቃድ እስከ መታገድ ይደርሳል በማለት ሁኔታውን አስረድተዋል። ከሰሞኑ በርካታ የመንግስት ሚዲያዎች ፍሳሽ የለቀቁ መንገድ ያበላሹና ያልተፈቀደ ስራ የሰሩ በማለት ድርጅቶች ከ10 ሺዎች እስከ 100 ሺ ብሮች እንደተቀጡ መዘገቡ ይታወሳል። የአዲስ አበባ ፖሊስ አስተዳደር ደንብ ማስከበር ባለስልጣን ትናንት ባወጣው አንድ መግለጫ በዛሬው ቀን ብቻ ድርጅቶችንና ግለሰቦችን አራት ነጥብ ሁለት ሚሊዮን ብር እንደቀጣ አስታውቋል። ባለስልጣኑ እንዳለው በአዲስ ከተማ ክፍለ ከተማ አንድ ነጥብ ሶስት ሚሊዮን ብር በአቃቂ ክፍለ ከተማ 800 ሺ ብር፣ በየካ ክፍለ ከተማ 600 ሺ ብር፣ በቦሌ ክፍለ ከተማ 600 ሺብር በአራዳ ክፍለ ከተማ 500 ሺ ብር በዛሬ እለት ብቻ ከቅጣት ተሰብስበዋል። ይህም ዓይን ያወጣ ያገዛዙ የዝርፊያ ስልት ሲሆን በቀጣይም እየወጡ ባሉ አዋጆች ምክንያት ዝርፊያውን ህጋዊ አድርጎ እንደሚቀጥል ታውቀዋል። በትግራይ ከቀበሌ መታወቂያ ውጭ ይዞ መንቀሳቀስ አይቻልም መባሉ እንዳስጨነቃቸው የመቀሌ ነዋሪዎች ተናገሩ። ከቀበሌ የነዋሪ መታወቂያ ውጭ ሌላ መታወቂያ ይዞ መንቀሳቀስ መከልከሉን የትግራይ ክልል ሰላምና የጸጥታ ቢሮ አስታውቀዋል። መታወቂያ በሁሉም አካባቢዎች ተሟልቶ ባልተዳረሰበት ሁኔታ ይህንን መሰል አስገዳጅ መግለጫ ማውጣት ተገቢ አይደለም ሲሉ ደግሞ የመቀሌ ከተማ ነዋሪዎች አቤቱታ አሰምተዋል። መግለጫውን በማስመልከት ፋይዳ ፓስፖርት፣ የባንክ ደብተር እና የተለያዩ የመንግስትና የግል መስሪያ ቤት መታወቂያዎች ዋጋ የሚያሳጣ ልክ ያልሆነ መግለጫ ነው በማለት አስተያየት የሰጡ አሉ። ከነዋሪዎች ገንዘብ ለመሰብሰብ ከማለም ውጭ የሚተገበር መግለጫ አይደለም ያሉም አልጠፉም። በክልሉ ወጣት ያለውንና የሚታየውን ሰፊ የለውጥ ተነሳሽነትና ፍላጎት ለማዳከምና ለማፈን ያለመ ነው የሚል ጠንካራ አስተያየት ያንሸራሸሩ ወጣቶችም አሉ። የክልሉ የሰላምና ጸጥታ ቢሮ ያወጣው መግለጫ የቀበሌ ነዋሪ ማረጋገጫ መታወቂያ ተዘጋጅቶ ለደላ ዝግጁ መሆኑንና ነዋሪው እየወሰደ እንደሆነ ያመላክታል። ከቅርብ ጊዜ በኋላ ያለ የቀበሌ የነዋሪ ማረጋገጫ መታወቂያ ሌላ መታወቂያ ይዞ መንቀሳቀስ እንደሚቆም ሁሉም ነዋሪ ተገቢውን ነገር አሟልቶ ወደሚኖርበት የቀበሌ አስተዳደር በመሄድ መታወቂያ መያዝ ይኖርበታል ይላል መግለጫው። ቲግቫህ ኢትዮጵያ የክልሉ የሰላምና የጸጥታ ቢሮ መግለጫን ለማረጋገጥ ወደ ተወሰኑት የመቀሌ ቀበሌ መስተዳደሮች ተዘዋውሮ እንደተመለከተው የተባለው የነዋሪ መታወቂያ ተሟልቶ አልቀረበም። የመቀሌ ከተማ የአንድ ቀበሌ አስተዳደር ለቲግቫህ በሰጡት አስተያየት ቢሮ የሚለውና መሬት ላይ ያለውን አይገናኝም። ለምሳሌ እኛ ቀበሌ ነዋሪዎች መታወቂያ እንዲዘጋጅ የሚጠየቀው ገንዘብ አሟልተው ባለመክፈላቸው ምክንያት የደረሰን የህትመት ውጤት ስለሌለ እድላ አልጀመርንም ብለዋል። ከጦርነቱ በፊት ለነዋሪዎች ሲሰጥ የነበረው የወረቀት የነዋሪ መታወቂያ ካርድ ወደ ዲጂታል ለማሳደግ ሲደረግ የነበረው እንቅስቃሴ በመቋረጡ ምክንያት ነዋሪዎች ከጦርነቱ በኋላ ለተለያዩ ስራዎቻቸው ማሳለጫ መታወቂያ አጥተው ሲጉላሉ ማየት የተለመደ ነው። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብና አመሰግናለን። ሰላም።